ጉድ ወል ኮንደር ይህ ትልቅ መርዶ ነው የሚባለው፣ ትልቅ መርዶ ነው። ቤተሰቦች ሃይሚ ዛሬ እናቷን ዘመጣች። ስንቱን ቻለችው እንዴ! ሀይ ሚኮ፣ አረ እናት የላት የሚያላችሁ ሰው ዛሬ መልሳችሁን አዘጋጁ፣ መልሳችሁን አዘጋጁ። አረ ትልቁ ዳቦ ሊጥ ሆነ፣ ቡቡዬ። ትናንትና እንደዛ ቃጥላችሁ እነዛ እነዛ፣ አረ እናንተ ተቃጥላችሁ ትቀራላችሁ። ወተታችሁን ጠጡ ጥግ ይዛችሁ፣ ካለበለዛ ወታችሁ ስሩ ብሎ ነበር። ብሮክ እንደሰማ ዛሬ ባስ ብሎ ከእናት እየዋገረ ከጅሚልስ ቤተሰብ ለረጅም ጊዜ ሀይሚ ለምን እናቷን አታሳይም? ሲባል ኦ ማይ ጋድ ማሚ እንኳን ደህና መጣሽ። ባይዘወይ በጣም ነው መወዳት የሙሽዬ ያክል ነው የሚወዳት። ሙሽዬ ይሄ ተንቢት ናት የጋሽዬ ባለቤት፣ ስሟን አላውቅም። የሙሽዬ ብቻን ማቀው ቤተሰቦች፣ እሱም ብሩክ የሙሽዬ ሙሽዬ ስለሚል ይሄ ተንቢት ናት። አላውቅም የናብረሽ ናትም አላውቅም ስሟን ማለት ነው እና ይቅርታ በዚህ አጋጣሚ በጣም የምወዳቸው የዋሆች ናቸው በቃ እግዚአብሔር ልጆቻቸውን ሲመክሩ በስማም እንደምታዩዋቸው ናቸው ና እንዴው ወንድ ሀይሚ ማለት ነው። ስለ ማለት እናደዳለሁ እናቷ እንዲሆና ነው እንዲሆና የሚያውቁ ይመስላሉ ሲያሽቃብጡ ማለት ነው። እግዚአብሔርን ጋሽዬን አይተናል። ደግማ ግን እንግዲህ አባት አለመሆኑን መሆኑን መቼስ ለይታቸው አውቃችኋል ብዬ አስባለሁ። የኛ ውድ ቤተሰቦች እንዴት ናችሁ? ዛሬ ምን ተሰማችሁ? እኔ ደስ ብሎኛል። ሀይሚ እንዲሆነ በመንጣፋ ምክንያቱም ሁል ጊዜ ማለት ነው በቃ የሆነ ነገር ሲፈጠር እሷ እኮ እንደዚህ ናት። እኔ እኔም አላሟረትባትም። እግዚአብሔርን እንዴ እናት እኮናት እናት እንደራስዋቹ ነው ብዙ አሁን የሰይጣን ጆሮ ድፍን ይበል ዛሬ ሃይሜ እንደ ምንዝርዝር አድርገሽ እንደምትጠይቂልን ተስፋ እናደርጋለን አለባብሰሽ እንዳታልፊው እንዳታልፊው ምን ጊዜም ቢሆን አፍ ማዘጊያ ነው ይዘሽ መጣሽው እግዚአብሔርን መቼስ በስራ ላይ ሆኖ እኮ ግጭት ይኖራል ግን የሆነ ነገር ሲፈጠር እሷ እኮ እንደዚህ ናት ሃይሜ ብዙ ነገር አሳልፋለች ሲባል እሷ እኮ እናቷ በህይወቴ ለች እግዚአብሔር ይመስገን ክብሩ ይስፋ ይሁን ዛሬ ገምለል እያለች ከቻለች ምን ትላላችሁ ዛሬ ኮመንቱን ሳይሆን ማለት ነው። ኧረ ዛሬማ ግልጽ ነው። ዛሬማ ይነገረናል፣ እንዲ በደንብ ነው የሚነገረን። ሀይሚ እናት የላት ማታፍሩ አለቅላቂ ሁላ፣ እችን የመሰለች እናት እያለቻት እናንተ የወለደቻት ያማጠቻት ያረገዘቻት እስኪ ትናገር ማታ፣ እስኪ እንስማ። እኔማ እነ ብዙ የራሱ በድጋሚ ልደቷን ሲያከብሩ ስለ ሀይሚ ተናግራ መቼ ተናግራ ብዬ በቃ፣ በጣም በቃ ያላስተላለፍኩት መልእክት የለም ምክንያቱም ጊዜ እኮ እንደዛ የሆነ ነገር ችግር ሲፈጠር ሃይሚ እንዲነ ተዋት ምን አይነት ስቃይ እንደሳል የሰው ልጅ ስቃይ ያሳልፋል ማንኛውም ሰው ማለት ነው። ነገር ግን በእናቷ ግን የፎከራችሁ ሁሉ ዛሬ አፋችሁ ማዘጊያ ይዛ መጣች። ኦፍ ዛሬማ ጀግናዬ ብዬሻለሁ። እግዚአብሔርን እንደ እግዚአብሔር ደስ ያለ የለም እንደሆነ አላውቅም። የምሬ ነው እኔ ማለት እንደዚህ እንደዛ እንደዛሬ ደስ ብሎኝ አያውቅም። ምክንያቱም እናትን የመሰለ ነገር እኮ ነው በቁም ሳያውቁ የሚገሉት አታስዝናቸው በዚህ ነበር እኔ ሁሌ የማዝነው፣ ማለት ነው። አስመሳይ ለምትሉ ሰዎች ገደል ግቡ፣ ገደል ግቡ፣ ምንም አትመስሉኝ። አይገርማችሁም? እውነት እውነቱን ከመናገር ወደ ኋላ አንልም። ምድራ አለቅላቂ ብሩክ፣ እንደገፍኩ ሃይሜ እንደገፍኩ ምትሉ ሁሌሽም፣ ሽልጥልጥሽ ሌላ አካውንት እየከፈትሽ ፎቶ ትዘቀዝቂ ያለሽ፣ ምን ታያለሽ? ዛሬ ወቀሳ ካቀረብሽ፣ ነገ ግጥም ትገጥሚያለሽ። እንደዚህ አይነት ኦዲንስ ነው ያለው፣ ሁሉም ዝርክርክ፣ እግዚአብሔርን ዝርክርክ ሰው ቪዲዮ ሲሰራ የሆነ ነገር ሲሰራ ጥፋቱ ሲነገረው ሲሳደብ ያለ ስድብና አስተያየት እንኳን ለይታችሁ ነው ማታቁ ናቸው። እንኳን አንዳንዶቹ ማለት ነው። አንዳንዶቹ ወይኔ በጎችም ፍየሎችም ላሞቹም አይ ላቢው ጨረቃ ጨረቃፋ ጨረቃፋ ምን ፍቅር ብላለች። ሃይሚ የገባት ያራዳ ልጅ እግዚአብሔር ነው። ይመችሽ። እና እንደ ሃይሚ ስኬታማ ለመሆን ስሩ ስሩ። ወጣችሁ ከጎኑ ያለውን ሰው ለመጣላት ስርዓት ሰርስሩ አትሰርስሩ። ብሩክ ማለት ለሃይሚ ጃኬት ነው። ሃይሜ ማለት ለብሩክ ቲሸርት ናት። ስትጣላ ደግሞ ማለት ነው እሱም እሷም ጃኬት ታውልቅና ቁጭ ታደርጋለች፣ እሱም ቲሸርቱ አውልቆ ቁጭ ይላል። እኛ ደግሞ እሱም ጃኬትህን፣ እሷም ጃኬትሽን ሰብስቢ፣ አንተን ቲሸርትህን ሰብስበህ አስተካክል ልበስ እያልኩ ነው እኔ ቪዲዮ የምሰራው። ዛሬም ነገም አብሽሬ አለሁ እኔ አለሁ። መቼም ስራ ላይ ሆኖ ግጭት አይጠፋም። እንዲጋጩላችሁ ብዙ ስበብ ታደርጋላችሁ። ከአሁን በኋላ ግን አይጋጩም ያዋት እና ስላላችሁ ስላላችሁ ነው እንጂ አሁን ላይ ተከታታይ ነገር ነው ለእኛ ለኛ የዘው የሚመጡ ባይዘው እንደዚህ ስላልኩ ያው የፊልሙ ነው ርእሱን ስላልነገርኳችሁ ምንም አንተና ችግር የለው። እንደዚህ አትናገር ላላችሁ ምን ይግልጽ አርጋ ተናገርኩ። ሶ በተከታታይ ሱስ ስለሚሆን ያን ጸብ ምናምን አታዩም ብዙም ተቃውም በኋላ ይሄ ነገር አይኖርም። ሲቀጥል ደግሞ እንግዲህ ካሁን በኋላ ሀብ ሀብ ሚስቱን ሰብሰብ ካደረገ እነሱም ደግሞ ተከታይ ናቸው። እንግዲህ ብሩኬ ሃይሜን አያገባትም እምትሉ ሰዎች ያው እንግዲህ አፋቸውን ሰብሰብ ታረጉና እ ካናዳ እንውሰድህ እንደዚህ እንውሰድህ። ድሮ የት ነበራችሁ? ድሮ የት ነበራችሁ? ለወንድሜ ሃይሜ፣ ለወንድሜ ኧረ እባክሽ፣ ጭራሽ ለወንድምሽ ማን ባሳደገው ማን ባኖረ እ ብሩኬ እኮ ነው አንድ ዓመት ሙሉ ሃይሜን ብታስቀይመውም፣ አሜን ብሎ ብሩኬ ቢጮህባትም፣ ሃይሚ አሜን ብላ ችለው ተቻችለው ከብሩክም የሆነ ጸባይ ያለው ከሃይሜን የሆነ ጸባይ አላቸው። ሁለቱም ተቻችለው እዚህ ደርሰዋል። ሰው አሁን ላይ ደስታ ፍቅር ብቻ ነው እንጂ ለነሱ መለየት የምትመኙ ሰዎች ዛሬ ጭሮር እንደምትሉ እርግጠኛ ነኝ። በተለይ በተለይ የሃይሚናት የለችም እሷ ቤተሰብ የላት የምትሉ ሰዎች ዛሬ ጥግ ያዙ፣ ወተት አዘጋጁ። ከሆኑ ማለት ወተት አዘጋጁ። ምንም ማድረግ አልችልም እኔ እ እ አይደለሁም ያልኩት ሃይሚናት ያለችው ደግሞ ከመሸ መጣች። እኔ እኮ አላየሁም። እኔ ያው ምግብ ነው የምሰራው እና የበዛብኛ ስራ። ዲህ ቀይ በቀይ የሆነው ማሚ ፒንክ በይን፣ እንዲህ ዛሬ የተከበረላት ልደቷ በድጋሚ ይከበራል ተብሏል እና እሱን እየጠበቅኩኝ ነበር፣ መቼ እንደምታከብር ብዙ ከጋሽዬ ጋር ይዟት እንዲመጣ ማለት ነው። ጨዋታቸው ደስ ነው የሚለኝ ነው። ባይ ዘ ወይ ማለት ነው እና ብቻ የቡታጅራ እናቶች እንደነገርኳችሁ ሙሽዬ ቁጥር ላብ ማርያም በጣም ነው መወዳት ሙሽዬ ማለት ነው፣ ሞችው መወዳት። ሁለተኛ ደግሞ የሀይሚ እናት፣ ሶስተኛ የተንቢናት ወይ ነስ በቃ እንደዚህ ማለት ያወቅኳቸው በደረጃ ነው። ሙሽዬ መጀመሪያ ነው ያወቅኳት፣ ምክንያቱም በቃ ለልጆቻቸው ያላቸው ምክር በቃ እኔ ያ ነው ደስ የሚለኝ እግዚአብሔርን ማለት። እኛ ሳንመከር አድገን ምናምን አይደለም እኮ እንደዚህ ለመመከር ድሉኛ አልነበረንም። ምንም ነገር ሳናቅ የሆነ በቃ ወጣትነትን ሳናቀው እኛ ስደት ሀገር መተን እዚህ በሰው ቤት ሰው የተጉላላ ነው ማለት ነውና በዚህ እድሜዋ ሆነ ሀይሚ ምክንያቱም በሙሽዬ በኩልም የሆነ የራሱ ቫልዩ ያለው ምርቃት አለ። በእናቷ በኩልም አንዳንድ ነገር በዚህ እድሜዋ የምታረገው ጋሽዬና ማሚ ምን አይነት ስቃይ አሳልፈው እነሱ ትልልቆቹ ሲወለዱ እዚህ እንደደረሱ ሰምታችኋል፣ እና ያን ነገር በዚህ እድሜዋ ሪከርድ ሰብራ ለእናቷ ደስታ ስትፈጥር በጣም ነው ደስ የሚለው። በጣም ማለት ነው። ያን ሳስበው ማለት ነው። እናንተ በቤተሰባችሁ በእናታችሁ በአባታችሁ የሆነች ነገር ቡና ገዝታችሁ በበዓል ሄዳችሁ ተደስታችሁ ውላችሁ ምርቃታችሁን ተቀብላችሁ እንደገና ወደ ስራችሁ፣ ደስ ያለው እኛ ግን ማለት ነው፣ እያማረርኩ አይደለም። እኛም እግዚአብሔር ይመስገን ለመልካም ነገር ነው። እኛ ግን ማለት ነው ነገ አንድ ስኬት እንመኛለን፣ ከዛ ቀጣይ አመት እንላለን። ቀጣይ ምንም ብር ብናረግላችሁ ማለት ነው ብሩ ይደርሳል። ግን እኛ እኛ በቃ የሆነ እንዴት ልበላችሁ አሁን፣ ምንድን ነው የሆነ የሆነ ነገር ናፍቋችሁ ናፍቋችሁ ሳታገኙት መና ማለት ነው፣ በቃ ባዶ እንደማለት። እኛ ባዶ ነን፣ በቃ እኛ ስደተኞች ማለት ነውና ያ ሁሉ ነገር ሀይሚ እጧን እንትን ሳይላት ማለት እድሏ በጓደኛም ብትሉት ፈጣሪ እግዚአብሔር አምላክ ብሩኬን ሃይሚን ካጣመራቸው ማለት ነው፣ እውነት እኔ ደግሞ ያጣምራቸዋል። እንደ ብሩኬን የመጠራጠር ጀመርኩ ፈጣሪ ካለ እያልኩ ማለት ነው። ቅር እንዳይላችሁ ቤተሰቦችና ያ ሁሉም ነገር ያው እግዚአብሔር ሲፈቅድ ነው የሚሆነውና እግዚአብሔር ፈቅዶ ደግሞ ሁሉም ጓደኛና ፍቅረኛ ወደ እንደሚሆነው ነገ ሆነው በኮንፊደንስ መጠው አይተናቸው ቀኝን ነው የምመኘው፣ ከዚህ በኋላ ለብሩክና ለሀይሚ ማለት ነው እና ቤተሰብ እንዲህ በደስታ በቃ ማለት ከማሚ ጋር ለምንድን ነው የማስተዋውቀው የሚል የራሴ ጥያቄ ነበር ሁሉ ጊዜ እና የራሷ መልስ ይኖራታል ብዬ ነው የማስበው። እና ሚዲያው ላይም ሀይሚ ኮ እንደዚህ እናት ምናምን ሲሉ ለዛ ይሆን እንዲህ እናቷ ማታ መጣት እንዴት አስላጥላለሁ ብዙ ጊዜ ማለት ነው ስትሄድም ቪዲዮ ላይ አታመጣትም እና ጥያቄ ነበር የሚሆንብኝ። በቀደም ደግሞ ሙሽዬ ጋር ቤት እንዳትመጪ ምናምን ብሏት ስታለቅስ ወይኔ፣ እሷ እኮ እንደዚህ ያለቀሰችው እሷ እኮ እንዲህ ስለሌላት ነው። እረ የላትም እንዴ የላትም እንዴ? አላት። የኛ ቀብራራ ሁሉን ነገር በልቧ በድብቅ ይዛ ነው፣ ዛሬ ዛ ከች ብላላችኋለች። ለማንኛውም መልእክታችሁን አዘጋጁ፣ ማታ ላይ ምን እንደምትሉ ማለት ነው። የኛ ውድ ቤተሰቦች በእርግጥ አይፈረድባችሁም፣ ግን እናትን የመሰለ ነገር እንደዚህ ማድረግ በጣም ይከብዳል፣ ያስጠላል። ለቃሉ ራሱ ያስጠላል። አንድ ቦታ መሰላችሁ እን ብዙ ቦታ ብዙ ቦታ ብዙ ቦታ እግዚአብሔር እና እኔ ራሱ ሱን ቃሉን ራሱ ደፍሬ ደፍሪ አልጠቀመውም። ሳታቁ እንዴ አትበሉ ነው ምለ የነበረው። እና ዛሬ ቀኑ ደርሶ ስለደረሰ ደስ ብሎኛል። አንቺ ምን ታውቂያለሽ? የት ታውቂያለሽ? አንቺ እኛን ን የምናውቅ ይላሉ እኮ እውነት የሚያውቋት እኮ ይመስላሉ እንደዚህ ሲያወሩ ማለት ነው። ብታውቋት እንኳን መደበቅ ነበረባችሁ እንጂ ማጋለጥ አልነበረባችሁም። ብቻ ፌር ኦ፣ ፌር ኦ ኡጋንዳ ነው ፌር ኦ ፎር ኦቨር ኡጋንዳ አንታራ አንጣላ እንታረቃለን፣ እንደዚህ የሚል ቃል አለውና፣ ብቻ ግን ለማንኛውም ማታ እንገናኝ የኔ ውድ ቤት ሰዎች። ዛሬ ደስ ብሎኛል። ሀይሚየም ደስ እንዳለች ተስፋ አድርጋለሁ። ማታ ደግሞ በይበልጥ ስለ ሀይሚ የምንሰማበት ሰዓት ይሆናል ብዬ አስባለሁ። እናመሰግናለን ባይ የኔ ውድ ቤት ሰዎች።